ሰላም ሰላም ውድ የዩትዩብ ቻናል የቤተሰቦች፣ እንዴት ከረማችሁልኝ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከአንድ ሳምንት በላይ ጠፍቼ ነበር። በጣም ይቅርታ ቤተሰብዬ፣ ማለት ነው። ኢትዮ ላይ እንግዲህ ስራ፣ አንዳንድ የባህል ሁኔታዎች ምናምን ጣጣ አያልቅም እና በዛ በዛ የተነሳ ው ምችት ብሎኝ ቪዲዮ ለመስራት ስላልቻልኩኝ እንግዲህ ይቅርታ ጠይቃለው፣ መጥቻ አለው ቤተሰብዬ ያው ገና ነው። በዓሉም ዳግማይ ትንሳኤም ከፊታችን እየመጣ ነው። እንኳን አደረሳችሁ ብያለሁ ቤተሰብ ለሁላችሁም የክርስትና እምነት ተከታዮች ማለት ነው። እንዴት ናችሁ ቤተሰብ? እንግዲህ እነሩታችንም ያው እንዳያችሁት ነው። ሰርጋቸውን በኢትዮጵያ ያደርጋሉ። መል ቀለበታቸውንና መልሳቸውን በዱባይ አድርገዋል። ነገሩ ትንሽ አወዣ አብሮኛል። ለምን ብትሉ ሰርግ ላይ ነው አይደለም መልስ ያለው። እና እነሱ እንግዲህ የራሳቸውን አካሄድ ተጠቅመው ያው ፕሮግራማቸውን አካሂደው ጨርሰዋል። የቀለበት ፕሮግራማቸው ላይ ግን ያው በዕለተ ሕማማት መዋሉ ብዙዎቻችንን እኖ እንድንል አድርጎናል። አዎ በቃ መሳሳታቸውን እነሱም ያው አምነዋል ግን አስበንበት አይደለም ምናምን የሚሉ መልሶች ነው የሰጡት። ኦረዲ ማስገደድ አንችልም፣ ምክንያቱም የኦርቶዶክስ እምነት ተከታይ የሆኑ ወገኖቻችን ማለት በዕለቱ እንደዚህ አይነት ፕሮግራም አያደርጉም። በታምር ማለት ነው ይሄ የታወቀ ሌላም። ስለዚህ ማለት ነው መጫን አልፈልግም በዚህ ጉዳይ ላይ ያው እኔ መልስ የሚሆን ጥሩ እነሱን የሚያስተምር ቪዲዮ ለቅቄያለሁ። ያን ደቂቃ ቪዲዮ ለወደፊት ትምህርት ይሆናል፣ ለሌሎቻችን ማለት ነው ባለፈው ማለት ነው ቆይቷል ከለቀኩኝና አሁን ላይ ደግሞ እንግዲህ ቀለበታቸውን ጨርሰው መልሳቸውንም የበዓሉ ዕለት እንዳያችሁት በአማረ ሁኔታ አካሂደዋል። እኔ በጣም ተመችቶኛል። በተለይ ስነስርዓት ያለው አለባበሳቸው ከምንም በላይ ተመችቶኛል። በቃ ኢትዮጵያዊ ፈር ያለቀቀ ስነ ምግባር ያለው አለባበስ ደስ የሚል ፕሮግራም ነበረ። እኔ በድጋሚ እንኳን ደስ ያላችሁ ብያለሁ። ሩታና ብርሽን መልካም የትዳር ዘመን እመኝላችኋለሁ። ከዛ ባለፈ ግን እምነታችሁ ላይ በጣም ጠበቅ በሉ። ከዚህ በኋላ ዝም ብሎ ትዳር አብሮ መኖር ብቻ አይደለም፣ በእምነታችሁ ቤታችሁ የተስተካከለ መሆን አለበት። እና የሚባረከውም ህይወት በትዳራችሁ ውስጥ የእምነታችሁን ጉዳይ አስተካክላችሁ በስነ ስርዓት ሁለታችሁ እየተመካከራችሁ ከቤተ እምነታችሁም ሳትጠፉ ህይወታችሁን ነው መምራት ያለባቸው። አለበለዚያ ባዶ ማለት ባዶ ባዶ ድስት ስታንቃጭሉት እንዴት ነው የሚሆነው? እንደዛ ነው ድምጽ ብቻ ሊሆን የሚችለው። ስለዚህ በዚህ በኩል አስቡበት ነው ልል የሚገባው ማለት ነው። ከዛ ባለፈ ጽጌ ረዳና ዳኒ ማለት ነው እኔ እንደው ምን እንደሚሻላቸው አላቅም። አየር መንገድ ገና ሳይሄዱ ሲተነኳኮሱ ነበረ። አሁን ላይ ደግሞ ጭራሽ በትላልቅ ሰርግ ትናንሽ ሰርጎች አሉ ሲል እንዳልነበር ዳኒ አሁን ጭራሽ ብጥብጥ ላይ ናቸው። ትላንት እንዳያችሁት ማለት ነው። እንግዲህ ጽጌሬዳ የሆነ ራሷን የሚጎዳ ነገር ገዝታ ወደ ክፍሏ ስገባ ይቻታለሁ ብላ ሜሪ ስትቀውጠው ነበረ። በር ክፈቺ ቢሏትም ልትከፍት አልቻለችም። ጸባቸው ምንጊዜም ቢሆን አያባራም። ይህ እነዚህ ልጆች ማለት ነው ባለትዳር ቢሆኑ የባሰ በቃ ችግር ነው የሚሆንባቸው፣ እኔ ሳስበው ማለት ነው። ሁለቱ ጥንድ ቢሆኑ ከባድ ነው። ለላይፍ የሚመች አይነት አይደለም ያላቸው ስብእና ማለት ነው። ከራሳቸው አልፈው እንግዲህ እነዛን እንግዲህ ሙሽሮቹንም እየበጠበጡ ነበረ። ምንም ደስታ ምንም ነገር ቢኖር፣ የሆነ ሰዓት ላይ ግን ችግር ከነጽጌ በኩል ነው አፍጦ የሚመጣው ማለት ነው። እና እነ ጽጌ ምን እንደሚሻላቸው አናቅም። ሁለታችሁም ጋር ዳኒም ጋር ችግር አለ፣ ጽጌም ጋር ችግር አለ። እና ዳኒም ደግሞ አበዛው። ተለመነ ተለመነ ምንም ሊሰማ አልቻለም። ኢትዮጵያ ገብቷል። እንግዲህ ጽጌረዳ ደግሞ መቼስ ልጅነት ወይም ጅልነት እንዳንለው ሕጻን ልጅ አይደለሽም። በዚህ ጊዜ ራስን የሚጎዳ ነገር ለማድረግ ካሰብሽ ኤኒዌይስ በጣም ተሸጉደሻል ማለት ነው። እና ነገራችሁን ራሳችሁ ብትፈቱት፣ ብዙ ጊዜ እነሩታን ብጥብጥ የሚያደርግ ነገር ባታደርጉ ማለት ልጆቹ በራሳቸው ያው ሄደዋል ራሳቸውን ፈታ ሊያደርጉ ትዳራቸው ላይ የሆነ ማስታወሻ ጥለው ሊመጡ ነው። አይደለም እንዴ ዱባይን ያክል ሀገር ሄደው እስካሁን እየቆዩ ያሉ። ስለዚህ እናንተ ደግሞ የሆነ ሰበብ እያመጣችሁ የሆነ የራሳችሁን ችግር የማይፈታ ችግር፣ ለዛውም የዳኒና የጽጌ የማይፈታ ችግር ነው ሁሌም ማለት ነው። ወይ ተጋብተው አለዩን፣ ወይ ጓደኛማች ሆነው አለየላቸው ምን እንደሆኑ የማይታወቁ ማለት ነው እና ባትረብሹ ራሳችሁን ችላችሁ መፍትሄ ብትፈልጉ ነው የሚሻለው። ሁሌ እነ ሩታ ችግር ውስጥ ማስገባት፣ እኔ ምን አይነት ድል እንደሆነ አላውቅም። ለእነ ሩታ በራሱ ማለት ነው ቤተሰብ። የምሬን ነው እንዴ? ምንም ልጆቹ እኮ በቃ መረጋጋት አልቻሉም፣ ሰላም ማግኘት አልቻሉም። የሆነ ሰዓት የሆነ ነገር ይፈጠራል። እኔ ደግሞ ከምንም በላይ ያሳቀኝ ይስሀቅ ወንድማችን ከነሳሙናው ከነ ሳሙናው ነው ከሻወር ቤት የወጣው ማለት ነው። አይታችሁታል። ፈረደባችሁ፣ የፅጌና የዳኒ ጓደኞች ፈረደባችሁ። ፍርጃ ነው ጓደኝነት ሳይሆን እኔ የምለው ፍርጃ ነው። እውነቴን ነው ትተዋይተዋቸው ነገር ይሁን የማይተው ነገር አለ መልሰው ከመገናኘት ወደኋላ አይሉም እና ሁሌ ረብሻ በጣም ይደብራል ማለት ነው ትዳር እንኳን እንያዝ ብላችሁ ሁለታችሁ አንድ ላይ ብትሆኑ በጣም በጣም ከባድ ነው። የማይግባቡ ሁለት ጥንዶች አስባችሁታል? ምን ሊፈጠር እንደሚችል እና ማለት ነው። ይሄ ዝም ብሎ የሆነ ነገር ሲፈጠር የሆነ ነገር ራስ ላይ ለማድረግ አይነት ሙከራዎች ከዚህ በኋላ መስማት አንፈልግም እኛ። ከሩታ ብዙ ነገር ተምራችኋል። በፊት ላይ እንደሰማ ነው እንዳየ ነው። መካሪም ሆናችሁ ነበር አንድ ሰሞን ፅጌ ረዳ እንዳረሽ ማለት ነው እና ብትረጋጉ መልካም ነው። ለሌሎችም ደግሞ የማይጠቅሙ ነገሮችን አታስተምሩ ነው ልል የምፈልገው። በተረፈ ግን ማለት ነው ራሳችሁን ቻሉ ከዚህ በኋላ ብዬ ነው ማስበው። ጽጌ ረዳና ዳኒ በቃ ወይ ተጋቡልን፣ ወይ ተለያዩልን፣ ወይ ደግሞ እነሩታ ያስረብሹ በቃ። ይሄን ነው ልል የምችለው በራሴ በኩል። የእናንተ ነገር ምንም መቋጫ የለውም። እናንተ የሆነ ታምር ነገር ናችሁ። ሁሌም ታምር መፍጠር፣ ሁሌም ችግር መፍጠር፣ የሆነ ነገር መፍጠር እንዴ እኔ ነገረ ስራችሁ ሁሉ ወያ ያልተዋደዳችሁ እንዳንል ግራ ያጋባናል። ዳኒም ግራ ያጋባታል። ትናጠቃቀን ሰርጎች አሉ ብሎ ሲዝት እንዳልነበር ምንድነው አሁን ወደ ሌላ ሴት ያስኬደክ ምክንያት? እኛ ጽጌ ርዳን ነበር የጠበቅ ነው ሰርፕራይዝ ያረጋል ብለን ማለት ነው። ራስን እንቻል በቃ። ሌላም አዋጪ ህይወት በራስ በኩል ካለ ጽጌ ዳም ደሞ ማለት ነው የማይፈልግሽ ሰው ጋራ አብረሽ ህይወት ለመመስረት እንዳትመኝ ምን ይሰራልሻል? የሚወድሽ ጋራ የሚያከብርሽ ጋራ ነው እንጂ ህይወትን በመስራት የማይፈልግ ሰው ጋር ብትመሰርች ህይወትሽ ቀጣይነት አይኖረው የምትጽጽችበት ዘመን ነው የሚሆነው። ምክንያቱም የሆነ ሰዓት መለያየታችሁ፣ የሆነ ሰዓት መጋጨታችሁ ስለማይቀር ስለዚህ እንግዲህ በመልካም ነገር ብትመጡ ደስ ይለናል። ፀባችሁ መሮናል። ደግሞ ከርመሽ ከርመሽ ዛሬ መተሽ እንዴት ያለሽ እንዳትሉኝ፣ እከታተላችኋለሁ። የሚገርማችሁ ስራም እኮ እየሰራሁ ቪዲዮዋቸውን እከታተላለሁ። ኢንስታግራም ላይ የሚለቁትን አያለሁ። በቃ ሬዲዮ እኔ ብቻ ቁጭ ብዬ ቪዲዮ ሰርች ለመልቀቅ ነው ለራሴ ጊዜ ያሳጣሁት እንጂ ከታተላቸዋለሁ። በተረፈ እንግዲህ እነ ሩታ ይበልጥ ድዋይ ተስማምታቸዋለች። እንዳያቸዋቸው ሁሉም ምር ብሎባቸዋል። ሁሉም ናቸው። በነገራችን ላይ በጣም ተስማሙታቸዋል። ይመቻችሁ እንግዲህ ኢትዮጵያ ነገር ደግሞ በጣም እንደናፈቃቸው ሀገራቸው እየተናገሩ ነው። ያው በቅርብ ይመለሳሉ ብዬ ተስፋ አደርጋለሁ። በተረፈ በሰው ሀገር ልጆቹን ጉድ እንዳታደርጊ ፅጌ ይረዳ ደራሽም ማለት ነው። ያንቺ ነገር አይታመንም። ቤተሰብ ሰላማቸው ይብዛ። በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ባይ ባይ።